ጤና ይስጥልኝ እንደምናላችሁ! ይህ ተከዜ ቲዩብ ነው። አንድ ለእናቱ አቤ ጎበኛ ትረካችን እንቀጥላለን። የሰውነቱ አመጣጠን ልዩ ቅርጽ ሰጥቶታል። እግሮቹ በጣም ስለረዘሙ ቄጥ የተተከለው ልክ ከብብቱ ስር ይመስላል። ዋና ቁመቱ ከእግሩ ላይ ቀሪው ከአንገቱና ከራሱ ላይ ሲሆን የሽንጥና ወገብ ውርዝማኔ ከአንድ በጣም አጭር ከሆነ ሰው ሽንጥና ወገብ አይበልጥም። ስለዚህ ልጅ ካሳ ስለ እድሪስ ቁመት ሁልጊዜ ሲናገር እኔ የተዝናር መታጠቂያዎች ደስ ይሆናል፣ ምናልባት እነ ገብርዬ ወደ ብብቱ ስር እለ ነገሩ ስ ተዝናር መስታጠቂያዎስ እስተትብብቱ ይህን ያህል ትርፍ ቁመት የለውም እያለ ቀልድ ነበር። በእድሪስ ጠባይ በጣም ጎልተው ከሚታዩት ነገሮች ዋናዎቹ እውነት ታማኝነትና ቅንነት ናቸው ብለን ነበረ የሳምንቱን ትረካ ያቆም ነው። የዛሬውን እንቀጥላለን። ልጅ ካሳ ግን ገና ስንት ነገር በፊቱ እያለ በዚህ መጠነኛ ድረክቱ እራሱ እንደ ደጃዝማች ለማለት አልፈለገም። እነ እቴጌና እነ ራስ አሊም የሹማንት በአንድ ሽፍታ ከግዛቱም አባረ ታላቅ ጥቃት ሆኖ በሚሰማቸውም በየቦታው ብዙ ችግር ስለነበራቸው ለጊዜው ካፍለኛ ሽፍታ ጋር መዋጋት ብዙ እንደሚጎዳቸው አልዘነጉትም ነበር። እንደገና ጎንደር የቴጌ መነን የልጅ ካሳ በግል ግዛታቸው ውስጥ ባለው ክፍል ሀገር በቋራ መኖር ብልቶ የሆነ አሳሳቢ ጉዳይ የሆነባቸው ሄደ። ከሁሉም ይበልጥ በሽፍትነት ዘመን ስለፈጸማቸው ከፍተኛ ጥፋቶች ሁሉ ሙሉ ምሕረት ስለተደረገልህ፣ ወደ ጎንደር መምጣትህ ስለ ታማኝነትህ ምለተመለስና በሰላም ተቀመጥ የሚል መልእክት ተልኮ ካሳ ምረቱንም አልፈልግም የምልበት ምክንያት የለኝ ተፈለጋችሁ የቋራ ቋራ እኔን መቻል አላቃተው፣ ብሎ በመመለሱ እቴጌ በጣም ሰግተው ነበር። በዚህ ሁኔታ ተመካክረው የልጃቸውን የራሳሊን ልጅ ወይዘሮ ተዋዎችን እድል ፈንቷን ለመሰላት ለዚህ ጀግና ለመዳር በዚህ መንገድ ሰላም ለመፍጠር በፈለጉ ጊዜ ራሳሊን ከደብረ ታቦር አስጠሩ። የቴጌ መነን በጎንደር ቤተ መንግስታቸው ከባለቤታቸው ከአጼ ዮሐንስ ከልጃቸው ከራሳሊና ከመኳንንቱ ጋር ስብሰባ አደረጉ። የቴጌ መነን በጨካኝነትና በኃይለኝነት በቆራጥነት የታወቁ ሴት ቢሆኑም የካሳ ስም ሲነሳባቸው የመደንገጥና የመፍራት መልክ ይታይባቸው ነበር። በዚህ ምክንያት በስብሰባው ላይ እንዳሉ የሚያሳዩት ስሜት ሁሉ ስጋት የሞላበት ነበር። ይህ ቆለኛ ወንበዴ እኮ ግራ አጋባን! አሉ ቴጌ በባብሌታቸው ቀኝ በተጌጠው ወንበር ላይ እንደተቀመጡ አይ ባይታሰብበት እንጂ የእርሱ አቅም ደግሞ ይህን ያህል አሳሳቢ ሆኖ ሊያስጨንቀን አይገባም አሉ ራስ አሊ በንቀት እንዲያው ነው ችግሩ አለ ደጃቸው እንዲራድ ከተቀመጠበት ተነስቶ አረ ጊዜ ማበላሸት ነው አሉ ደጃች ብሩ አሊጋዝ ንግግሩን እየተነሱ በመቀጠል። አይ መቼት ሰው አይደል፣ ንፋስታ ለመንቀሳቀስ አይቀርም ተብሏል አሉ ቀኛዝማች ተሰማ። የእናቱ ነገር ያልተነካ ግልግል ያውቃል የሚባለው ቢጤ ነው አሉ ካሳ ከቋራ ያባረራቸው ደጃጅ ቢተዋ። ዛሬ አንተ ፈርጥጠ ግዛት ግን ለቀለት የመጣህ እንደሆነ እኛም እንዳንተ እንድንፈረው ነው አሉ ራስ አሊ ደጃጅ ቢተዋን በመገሰጽ! እንዲህ እኮ አይደለም ጌታዬ፣ አሉ ደጃች ቢታዋ። ዛዲያ ምንድን ነው የምትለው የምትነው? አሉ ራሳሊ። ጌታዬ፣ ካሳ ደግ ልጅ ነው። ሰውን ጠላቴ ነው ብሎ ያለ ስሙ ስም ቢሰጡት ትርፉ ራስን ማሞኘት ነው። መሸፈትም ሆነ እኔን ተዚያ ማባረሩ በትክክል የፈጸመው ተገቢ ስራ ነው፣ ብለው ደጃዝማች ቢታዋ ንግግራቸውን ሊቀጥሉ ያን ያህል ጊዜ ሲሉ ራሳሊ በቁጣ አቋረጧቸውም። ቁጭበጥ ፈርጣጭ አሁን የእርሱን ፍርሃት ትክክለኛ ነገር አስመስሎ ሊያሳየን ነው የሚቃጀው ቃጃታ አሉ ራስ አሊ በቁጣ ደጃጅ ቤተዋም እንደ መቀየም ብለው ጌታዬ ምክር ተካፋይ ሁኜ ተገኘው ገና ስድብ ይደርስብኛል ብዬ የታየኝና የማውቀውን የማልናገርበት ምክንያት የለም የኔ እድሉ ነው መባረር ለዛሬው ብርቅ ነው በየጊዜው መሰደቢያ ቢሆንም ምናልባት ነገይን የጽዋ ለብዙ ሲደርሶ በካሳ ፊት መቆም አቅቶት የሚፈረጥጠው ቢተዋ ብቻ መሆኑ ቀልቶ ሁሉም ይሆንና፣ የመከረኛው ቢተዋ ድል መሆን ጨርሶ ሊረሳ ባይረሳም ተራ ልማዳዊ ነገር ሊሆን ይችላል። እሱ ይሆናል እርሱ ሊያባረረኝ ከቻለበት ጊዜ በፊት ስንቱን እንዳባረርኩት ጌታዬም ሲያውቁ ዛሬ ቢከዱት አያስገርመኝም። ካሳ እንደሆነ በእኔ አልጀመረም። ስንት የግብፅና የቱርክን የጦር አዝማች ያረደ ሰው ነው። ተርሱ ፊት ፈርጥጦ ማምለጥ እንኳን እንደ እድል የሚቆጠር እድል ነው። የእርሱ ጉዳይ ባጭሩ መንገድ ታልተገኘለት ይሄ አስፈልጣጭነቱ በእኔ ላይ አልተጀመረም! በእኔ ላይ እንደማይቆምም አምናለሁ። አሉ። አራይህን ቅጨታም አስቀምጥልኝ ካሳን እኛን እንደሚያባረረን ነው የምታምነው? አሉ ራሳሊ እኔ እርስዎን አላልኩም አሉ ደጃጅ ቢተው አለመቀመጥ ጎንበስ እያሉ እንደ ታው እንጂ የጀመረውን ጨርስ። የእውነትን ለመስማት ጆሯችን አውቀን መድፈን ነው እኮ ጌታው። ብዙ ጊዜ የሚያሞኝን። ተነስ ጨርስ ደጃዝማች አሉ ቴጌ። ደጃዝማች ቢተዋም ተነሱና እሜቴ ንግሥት ወይ ካሳን ያሸፈትነው ራሳችን ነን። ያን ያህል ጊዜ ጎጃም በጌሚደ ሲዞር ኑሮ ወደ አባቱ ሀገር ሲገባ ይኸውን በሚቆጡን ጌታዬ ትእዛዝ፣ አድራሻው እንደማይታወቅ መጻተኛ ሌባ የቻል ዋስ ጥራልኩት ሌላም ብዙ ክብሩን የሚነካ ነገር ሰራውበት ሸፍቶ ወደ በረሃው ወረደ። ተዚያ እኔን ሳይተናኮል ነጋዴ እየቀረጠ ሻንቅለውን እያስገበረ ተቀምጦ ሳለ ታድኖ እንዲያዝ የሚል ትእዛዝ መጣልኝ። እሱም ተድሮ መከፋቱ በላይ በገዛ አባቱ ቦታ ሹመቱ ቢቀርበት እንኳ ተደብቆ ለመኖር ባለመቻሉ ተበሳጭቶ ባላሰብኩበት ሰዓት ብልቱ አደጋ ጥሎ አባረረኝ። አሁንም እኔን ተመሳሪያ ችግሩ የሚያጥርበትን መንገድ መፈለጉ ይሻላል ይመስለኛል፣ አሉ ደጃዝማች ቢተዋ። እኔስ ጉቦ ሰጥኋል መሰለኝ፣ አሉ ራሳሊ። ጉቦማ ጉቦ ያህላል ጀግናው ቢተዋ ሲባል ኑሬ በስተርጅና ፈልጣጭ ቢታዋ የሚባል ስም ሰጦኛል። ተዚህ የበለጠ ጉቦ የታለ? አሉ ደጃች ቢተዋ። ዛሬ ምን ይፈጠር ነው የምትለው? አሉ ራሳሊ ቋራ ይሰጠው ነው የምል አሉ ድጃጅ ቢተዋ በጌምድርና ጎጃምስ አሉ ራስ በማፌዝ እኔ እውነቴን ነው ጌታዬ እውነትህን ነው አንድ ተራ ሌባን ይዞ መቅጣት አቅቶን ቋራን ያህል ሀገር ግዛ ብለን እንሰጣለን ጌታዬ ካሳን ባያዩትና ባያውቁት እንጂ እንዲህ ያለ ቃል የሚሰነዘርበት ሰው አይደለም ዮሐንስ ይሙት መነን ትሙት ነው ምል አሊ ይሙት፣ ካሳ በዚህ ታል ነው ደጃዝማች፣ ሁሉ በጀግንነትም በእውቀትም በአስተያየትም እጅግ የላቀ ሰው ነው አሉ ደጃች ቢተዋ ጋል ብለው። ደጃች ቢተዋ በእድሜያቸው የገፉና ብዙ ነገር ያሳለፉ ሰው ነበሩ። የነጉጉሳ ቤተሰብ ጦርነት ባደረገ ቁጥርን አንድም ጊዜ ያልተለዩ በትግሬ በጎጃም በበጌ ምድር በወሎ በተደረጉ ጦርነቶችና ግጭቶች ሁሉ ስማቸው የተመሰገነ ሰው ሲሆኑ በሌላውም በኩል የሰው ገንዘብ ባለመፈለግና በታማኝነት እጅግ የታወቁና የተወደዱ ሰው ነበሩ። እትዬ መነንም ብዙ ነገር ይገኝበት ወደ ነበረው ወደ እቋ ራሳቸውን የላኩት በጦርነቱም ግብሩን በሚገባ በማግባቱም ይበልጥ ይጠቅመኛል ብለው በማሰብ ነበር። ይሁን እንጂ የካሳ ነገር ያረጁብትን መልካም ስም ለውጦ ወደ መቃብር አብሮ የማይወርድ ኗሪ መጥፎ ስም ሰጣቸው። ቢሆን ደጃጅ ቢተዋ የካሳን ትልቅ ሰውነትና እውነተኛነት ነገር በዚህ ምክንያት ሊክዱ አልፈለጉም። ቢሆንም በዚህ ስብሰባ ላይ በዙፋኑ ላይ ለውጥ ብቻ እንደተቀመጡ ሁሉ በስብሰባውም ለወጉ የተቀመጡ አፄ ዮሐንስ ሁለተኛ ዝም ብለው ሲያዩአቸውና የተየጌ ብለው ሲደግፏቸው በዚህ ካሉት ውስጥ የደጃጅ ቢተዋን ሀሳብ ያልተቃወመ አልነበረም። ደጃ አዝማች የሚናገሩት እኮ ካሳ እኔን ታሸነፈ ማንም አያሸንፈውም የሚል ነው። ይሄን የፍየል ረኛ ልጅ እስተዚህ ቁጥር ማግባት መች ይገባ ነበር? እናቱ በዚህ ኮሶ ስትሸጥ እንዳልኖረች ሰው ሆኖ ስለ እርሱ ይሄን ያህል ምክር ማድረግ ያስፈልጋልን? አለ ጎረም ሰው ደጃች ወንዴ ራድ። እናቱ እኮ ትሸጥ ትሽጥ፣ አባቱን ፍየል ይጠብቅ እኔ አላውቅም። እናውቃለን የምትሉት እናንተ ወቁ። እኔ የማውቀው ካሳ ወቢ የተፈው ጀግና መሆኑን ነው። እችላለው ያለ ደሞ ሂዶ ይሞክረው። እኔ የተባረርኩት ምናልባት በማርጀቴ ይሆናል። እስቲ አንተ ገና ጎበዝ ደጃች ወንድይራድ ሄደ ሞክረው አሉ ደጃች ቢተዋ የታ አባቱ ቁሞ ሊቆየኝ ያጅድ ቆለኛ ቆሎውን ይገባል እንጂ ቁሞ ይቆየኛል? አለ ወንዲራት። ራስቴ ወይ ፍንክች፣ እኔ ለወጉ ስጡታል እንጂ ቋራ እንደሆነ ድሮ ይዞታል። መያዝ ብቻ ሳይሆን መንገዶችን አስወጥቶ ሕዝቡን አዲስ የሆነ የእርሻ ብላት አስተምሮ ሌላ ሕዝብ አድርጎታል አሉ። ደጃዝ ማች ወንዲራድ እንደምትለው የፍየል ረኛ ልጅ ሳይሆን የባላባት ልጅ በመሆኑ ከዚህም በላይ ህዝቡን ብዙ ነገር እያስተማረውና በጣም ጥሩ በሆነ መንገድ እያስተዳድረው በመሄዱ ቢፈልጉም ባይፈልግ የቋራ ገዥነቱ አልቀረ አሉ። ደጃች ቢተዋ ዳሪያ በምን መንገድ እንሞክረው ነው የምትል አሉ እቴጌ። በሰላማዊ መንገድ ታውን በፊት ተተላከው በሚሻል ሁኔታ ምረት የተደረገለት መሆኑ ተገልጾለት የሚያስተማምነው ነገር እንዲኖር ተጎንደር ደብተሮች በአንዱ ስም ካህን ተልኮለት እንዲገባና የንግስት እመቤት የታማኝ ሆኖ ራስ አሊን እንዲረዳ ማድረግ ይበልጥ ይጠቅማል አሉ ደጃች ቢተዋ እውነቱን ነው ምረት ይደረግለትና ይሞከር አሉ ቴጌ ይሁን ታሉ መቸስ ይሆና አሉ ራስ አሊ። ነገሩ የሚከፋ አይደለም አሉ ዮሐንስ ሶስተኛ በማያገባው ጉዳይ ገብቶ እረፍት እንደተሰማው ሰው እየተሽኮረመመ። ልጅ ካሳ ወደ ጎንደር ለመሄድ ሳይፈቅድ ቆይቶ ለህይወትም ሆነ ለነፃነቱ የሚበቃ የመሰለውን ዋስትና ካገኘ በኋላ ያሉትን ታማኝ ወታደሮች በነ ገብርዬ ስር ሆነው ለጊዜው ሰላማዊ ስራቸውን እየተከታተሉ እንዲቆዩ፣ ምናልባት እነ እቴጌ ቃላቸውን አፍርሰው ቢያስሩት ግን የሽፍትነት ተግባራቸውን እንዲቀጥሉ ነግሮ ከታመኑ ጥቂት ወታደሮች ጋር ወደ ጎንደር ሄደ። ጎንደር እንደደረሰ እጁን እንደሰጠው ወንበዴ ባይሆንም እንደ አንድ መኮንን ሳይሆን እንዳንድ ተራ ሰው የሚያሳየው አቀባበል ተደረገለት። ይሁን እንጂ ልጅ ካሳ እንዲህ ባለው አቀባበል ሊደነቅም ይሆን ሊበሳጭ አልቻለም። ከሰው የተለየ ጀግንነትና ብልነት ጎልተው ይታዩበት ሰው እንደመሆኑ መጠን በንቀት ሳይሆን በምቀኝነትና በፍርሃት እርሱን ዝቅ አድርገው ለማየት የሚፈልጉና የሚሞክሩ ጥላቶቹን ከራሱ ጠጉር እንደሚበዙ በወንድሙ በደጃሽ ክንፉ ቤት በራስ ጎሹ ቤት ሲቆይና ቋራ ውስጥ ሽፍትነት በጀመረበት ጊዜ ሁሉ የታየውን አረጋግጦ ያወቀው ጉዳይ ነው። ስለዚህ ካሳን ዝቅ አድርጌ ያሳይቼ በራሱ ላይ ያለውን ከፍተኛ እምነት አሳጧለሁ ማለት ድንጋይን እንጨት፣ እንጨትን ድንጋይ ብሎ እንደሚያምን አድርገዋለሁ ከማለት የሚቆጠር ሙከራ ነበር። ቢሆንም አንዳንድ ጊዜ በዚህ ነገር መበሳጨቱ አልቀረም ነበር። እነተጌና እነራሳሊ በሚሰሩበት ግብ ከሚበሳጭበት የማይበሳጭበት ጊዜ ይበዛ ነበረ። እነተጌ ለካሳም ይሁን ለሌሎች ሰዎች ጉዳዩን በንቀት የያዙት መስለው ለመታየት ቢፈልጉም በሚሰሩት ጠቅላላ ስራ ደግሞ ካሳን ምን ያህል እንደሚያከብሩት ከመግለጽ ሊቆጠቡ አልቻሉም። ስለዚህ ያን ጊዜ ገና ለግላጋ ቆንጆ የነበረችው የራሳሌን ልጅ ከካሳ በስተቀር ለማንም ለመስጠት አለመፈለጋቸው ዋናው ከፍተኛ ምስክርነት ነው። ካሳ በጎንደር እንዲቆይ ሆኖ ወጣቷን ወይዘሮ ተዋበችን እንዲያገባ ተደረገ። ልጅ ካሳ ወይዘሮ ተዋበችን ባገባ ጊዜ ተዋበችን እናገባለን ብለው በፍጹም ተስፋና ጉጉት ሲጠብቁ የቆዩት እነ ደጃች ወንድይራድና ሌሎችም ወጣቶች ሆኑ መኳንንት ያን ካሳ በመላው ሕይወት ዘመኑ የተሰቃየበትን የስም አጥፊነት ሴራ በእነ ቴጌ ቤተሰብና እንዲሁም በመላው ጎንደር ከተማና በሰፊው የራስ አሊና የቴጌ ግዛት አሰራጩት። የወይዘሮ አጠገብ ኮሶሻጭነት፣ የልጅ አይሉ ቆለኝነትና ተራድህነት፣ የካሳ የሌባ ሽፍትነት በልዩ ወሬ ቅመም እየተጣፈጡ ከተነዙባቸው ጊዜዎች አንዱ ይህ ጊዜ ነበረ። እነ ወንዲራት እያዘጋጁ ራሳቸው እንኳ እስከዚህም ባይሆነ ስድብ ግጥም እያስገጠሙ በየሰርጉ ቤት እንደሚዘፈንባቸው በያጭደው ወንፈልና ያ ሆሆ እንዲባልባቸው እረኞች በሜዳው አህያ መጠች ተጭና አዋዎ እያሉ እንደሚያፌዙባቸው በየዝክሩ፣ በየማህበሩ፣ በየቀብሩ በጠቅላላው ህዝብ በሚሰበሰብበት ቦታ ሁሉ እንዲተረትባቸው በየአቅጣቸው ያሰራጯቸው ነበር። ካሳ በጎንደሮች አፍ ሊወጣ በማይችል ሁኔታ ጉድጓድ ብሎ ገባ። ያው ብልህ፣ ያ ወንዶች ወንድ፣ ያ ቅን ጀግና ምንም ምክንያት ሳይኖረው ለቀድና ለፊት ሲባል ወይዘሮ ተዋበችን እንደተዳረችለት እንደ ለማይ ልጅ ሆኖ የሚታያቸው የውሃዎች ጥቂቶች አልነበሩም። እቴጌና ራስ አሊም የካሳ መንፈስ በዚህ የሚሞትና በሰዎች ዘንድ ያለው ተፈሪነትና ተከባሪነት በዚህ የሚሰረዝ መስሏቸው በነገሩ መደሰታቸው ግልጽ ነበር። ይህ ነገር ከካሳ ይበልጥ ያስቆጣች የነበረችው ወጣቷ ወይዘሮ ተዋበች አሊ ነበረች። ተዋበች አሊ እድሏ አገል የሚባል ጓደኛ አለው የማይባል ጀግና እጅ እንደጣላት እያወቀች የመጨረሻ ክብር ከሚሰማት በቀር ምቀኝነትና ፍራት በሚያጎርፈው ወሬና ትችት በካሳ ላይ ያላትን ግምት ዝቅ ሲል ቀርቶ በየቀኑ ከመጨመር አልቋረጠም። ይሁን እንጂ የእርሷ በካሳ ከልክ በላይ ማመን የእነዚያን ምቀኞችና ባለጌዎች ሴራ ሊያስቆመው አልቻለም። አንድ ጊዜ ከዚህ የሚከተለውን ግጥም ጎንደር ከተማ ውስጥ በአንድ ሰርግ ቤት ተሰፈንበት ተመኳንንቱ ውስጥ በይኖረት ጓደኛ ተዋበች ተዳረች ለፍየል እረኛ በአናቱ በእናቱ ኮሶሻጭ በአባቱ ቆለኛ፣ ድሮ በሀገራችን የሚሰጠው ለድሃ ልብስ ገንዘብ ነበር እህልና ውሃ። የእኛ ንግስት ግን ደጊቱ ደጊቱ፣ ዛሬ ፍረሳሉ የጎንደር ስርዓቱ፣ ለኮሶ ሻጭ ልጅ ለልጅ ሲመፀውቱ። እስቲ የካሳን ጉድ እዩልኝ በሞቴ፣ ምስቲ ሌላት ይሆን ወይስ መቤቴ። አይኔም እያስተዋለ ጆሮ ያይሰማ፣ ይሄ ጉድ ሲሰራ በፋሲል መዲና፣ በፋሲል ከተማ። ይህ ግጥም በአንድ ሰርግ ቤት ሲዘፈን ቢሰማም ግጥሙን በአንድ የጎንደር ደብትራ አስገጥሞ እንዲሰራጭና እንዲዘፈንበት ያደረገው ደጃጅ ወንድ ራሃይድ መሆኑ በኋላ ተረጋግጧል። ደጃጅ ወንድ ራሃይድ ሳይቸግረው ካሳን ለማየት ቀርቶ ስሙ ሲጠራ ለመስማት አይፈልግም ነበረ። በእሱ ላይ ብሶ ታየ ማለት ነው እንጂ ከራስ ዓሊም ሆነ ከእቴጌ መኳንንት የከሰው በዚያ መኖሩ ከብዶ የሚታየው አልነበሩ። ሁሉም በእርሱ መኖር ያለመኖር የሚፈጠር መስሎ ይሰማቸው ነበር የካሳ ጠንካራ አካል የካሳ ብሩህ አእምሮ የካሳ ልዩ ድፍረት የነዚህ ሁሉ ሰዎች መኖርና መታወቅ ጨርሶ የሚውጡ ነው ይሰማው ነበረ። ካሳን ይህን ሁሉ የተፈጥሮ ስጦታ ከነሱ አብልጦ በትክክል ቢያውቀውም ገና ለብዙ ጊዜ ጉዳይ እንደሚያውሉ ቢያምኑም በነ ራስ አሊ ግቢና በነ እቴጌ መነን ቤተመንግስት በመንጠራራት ሊያባክነውና ሊመካበት ምክንያት ያለው ነገር ሆኖ አላገኘውም። ከዚህም በቀር እነዚያን ሰዎች ምንም ሳይበድላቸው ሳይነካቸው በምቀኝነት እየተነሱ ያለምረት ስሙን ሲያጠፉትና ሲተናከሉት ቢያይም በጊዜ አጋጣሚነት ብቻ ካልሆነ በስተቀር በምንም ሁኔታ ጓደኞች አለመሆናቸውም ስለሚያውቅ እነሱ የሚያደርጉትን ሁልጊዜ አይከታተላቸውም ነበረ። የደጃች ወንድይራድ ነገር ግን አጥብቆ ስለሚበዛ እንደ ማንኛውም ነገር በንቀት ለማለፍ እየበዛበት ሄደ። በየጊዜው አዳዲስ ወሬ እየፈጠረ ስሙን ከሚያጠፋበት በላይ በየቀኑ ባሽሙር እየነካ ሊያበሳጨው ይሞከር ነበረ። ነገር ግን የደጃች ወንድ ራዕድ የችከና የሰለች የምቀኝነት አሽሙን ካሳን በማናደር ፈንታ ከጦር ይበልጥ ከሚዋጋው የካሳ አንደበት የሚወረውት መስል ነገር አጫውቶ አጫሪዎች ደጃዝማች መሳቂያ ሲያደርጉት የልብ ውጋት እየሆነ ሲያሰቃየው ኑሯል። ይቀጥላል። ክብሯትና ክብሯል።